የተከበራችሁ ተመልካቾቻችን ሰላም ለናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችን ሁኑ። ወደ ቀዳሚው ዜናችን ስናልፍ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የታላቁ ዋልድባ አብረንታንት መድሃን ያለምን ገዳም አባቶችን በጽሕፈት ቤታቸው ተቀብለው አነጋግሩ። መናንያኑ የአብረንታንት መድሃን ያለም ገዳም ባለፉት ዓመታት ያሳለፈውን ችግር በመግለጽ ሁሉም ክርስቲያን ለገዳሙ እርዳታ እንዲያደርግ ጥሪ አቅርበዋል። መምህር ፈቃዱ ኪሮስ ዝርዝር አለው። በሀገራችን በሰሜኑ ክፍል በነበረው የሰላም መደፍረስ ምክንያት ጥንታዊው፣ ታሪካዊው ታላቁ ዋልድባ አብረንታንት ገዳም ንብረቶቹ ወድሞ ቅርሱ ተዘርፎ መናንያኑ ተበታትነዋል ሲሉ መነኮሳቱ ለቅዱስ አባታችን አስረድተዋል። ቅዱስ አባታችን እኛ ያው ከዋልድባ አብረንታንት ገዳም ነው አባቶች ይዘን የመጣ ነው። ዋልድባ አብረንታንት ገዳም ያው እንደሚታወቀው በጣም ችግር የደረሰበት ስለሆነ በዚህ በሰሜናችን የሀገራችን ክፍል ተፈጥሮ በነበረው የጦርነት ችግር በዛ ገዳሙ ወድሞ ቅርሱ ተዘርፎ እንዳለ ጠቅላላ ምንም ለአንድ ገዳም ገዳም ሊያሰኝ የሚችል ነገር ምንም ነገር የሌለው በመሆኑ አባቶችም ተሰደው ከገዳሙ ወጥተው በየገጠሩና በየከተማው በሸራና በቴንዳ ተጠለው ነው የነበሩት። አሁን ግን ትንሽ የሰላም ጭላንጭል ስላለ መናንያኑ ወደ በአታቸው በከፊል ተመልሰዋል። አሁን ግን ያው ትንሽ የሰላም ጭላንጭል ስላለ እንዲያው ገዳማችንም ቢሆን እዛ ሄደን እንወድቃለን ብለው በከፊል ተመልሰዋል አባቶች በከፊል ገዳሙ ላይ ገብተዋል። በሰላሙ መደፍረስ ምክንያት የገዳሙ ምርፋቅና የመነኮሳቱ መኖሪያ በአታቸው ወድሟል። አሁን ያሉበት እንዳለ ምርፋቁ እንዳለ ወድሟል። የአባቶች መኖሪያ የነበረው በአታቸው እሱም እንዳለ ወድሟል። አሁን አባቶች የሚገኙት በፍርስራሹ ላይ ነው ተጠለው የሚገኙትና መነኮሳቱ ለቅዱስ አባታችን ይህን መርሃ ግብር የሚያይ ሁሉ አባቶችን እንዲረዳ እንደ አዲስ ለሚሰራው ገዳም አስተዋጽኦ እንዲያደርግ መልእክታቸውን አስተላልፈዋል። አሁን ይሄ ገዳም ቅዱስ አባታችን ይሄ ገዳም ሁሉም ለዚህ ይህን መልእክት ያየ ሁሉ ገዳሙን እንዲረዳን ገዳሙ እንዲቋቋም እንደ አዲስ ገዳሙ ምርፋቁም የአባቶችን መጠለያ ይሄ ሁሉ እንዲሰራልን ለማለት ነው። ቅዱስ አባታችን እግሮ መስቀለው ስር ሁነን የምንማጸነው በጣም አባቶች አበው መነኮሳት ሁሉ በጣም በሐዘን ላይ ነው ያሉት እና ይሄ ነው ሃሳባችን። ቅዱስ አባታችን ቅዱስ አባታችን ብራኪ ወይ ድረሰና ገዳሙ አባታችን እንደገለጹት በጣም ነው የተጎዳ። የመጣ ነው የገዳሙ ችግር ለማስረዳት ነው። ገዳሙ የምግብ ችግር፣ የልብስ ችግርና የመኖሪያ ችግር አለው። መልእክቱ ይዘን የመጣ ነው የገዳሙ ችግር ለማስረዳት ምክንያቱ ገዳማውያኑ እያንዳንዱ ሁሉ በችግር ውስጥ ስላሉ ምእመናን የእሳቸውን ቃል ሰምተው የእኛን በአካል አይተውን ችግራችን እንዲፈቱልን ምክንያቱ ያዛ ያለ አባቶች መጠለያ ያላቸው፣ የምግብ ችግር አለባቸው፣ የልብስ ችግር አለባቸው። ስለዚህ ገዳም ያስፈላጊ የሆነ ነገር ሁሉ ምእመናን ሰምተው አካል ተረድተው ለገዳሙ አስፈላጊ የሆነ ነገር ሁሉ እንዲረዱ ለማለት ነው የመጣው። ችግሩ ዘርፈ ብዙ ነው። በተለይ መጠለያ፣ ምክንያቱ መጪው ክረምት ስለሆነ ምእመናን የበኩላቸውን አስተዋጽኦ እንዲያደርጉ መነኮሳቱ ጥሪ አቅርበዋል። ችግሩ ዘርፈ ብዙ ነው። ነገር ግን ምእመናን ምንድን ነው አንደኛ መጠለያ የሚባል ነገር አለ ወቁቱ ያው ዘመኑ እንግዲህ ክረምት እየመጣ ነው። አባቶችን መጠላ የላቸውም፣ ስለዚህ ቤት ያስፈልጋቸዋል። መስያም የላቸውም፣ መስያ ያስፈልጋል። ቤት ከለለ ምንም መስራት አይቻልምና ስለዚህ አባቶች ይያ እንዳንዱ ሁሉ ይሁሉ በጫካ ውስጥ ነው ያሉ። ስለዚህ ሽግሩ ይህ ሽግሩ መተረቶም እመናን ያስፈልግ የኢትዮጵያ ሕዝብ ድግ ነው። የቤተ ክርስቲያን ያለችው በምእመናንና ትናንና አባቶችም ደግሞ ለዓለም ሁሉ ስለሚጸልዩ አባቶች የደርሻቸው እየተዋጡ ነው። ምእመናን ደግሞ የደርሻቸው እንዲወጡ ለማለት ነው። መነኮሳቱ እኛ የመጣ ነው። ገዳሙ ትኩረት እንዲያገኝ ለማድረግ ነው። በዚህ ገዳም አትኩሮት እንዲያገኝ በደንብ ምእመናኑም ትኩረት እንዲሰጡት ገዳሙ ወደ ገዳምነቱ እንዲመለስ ለማሳወቅ አባቶችም፣ ሌላው ሰው ከወረዳ ወደ ወረዳ ነው የሚፈናቀለው ከአንድ ክልል ወደ አንድ ክልል ሊፈናቀል ይችላል። አባቶች ግን ከነበሩት ዓለም ላይ ዓለማችን ብለው ከያዙት ገዳም ነው ተፈናቅለው በየአገሩ የተሰደዱት። ስለዚህ ለእነዚህ ሊያቆም የሚችል ነገር እነሱን ገዳማችን ብለው ሊኖሩበት የሚችል ነገር መጠለያውንም፣ ምርፋቁም የፈረሰው ምርፋቅም የአባቶች የፈረሰው በዓትም በደንብ ተሰርቶ

ለማሳወቅ ነው የመጣ ነው። ሁሉም ክርስቲያን አባቶችን እንዲረዳ ገዳሙ እንዲታደግ ወደ ቀደመ ክብሩ እንዲመለስ ለማድረግ ለማዚያ አራት 2017 ዓ.ም በደብረሳሌም በደብረ ሳሌም ቦሌ መድኃኔ ዓለም ቤተ ክርስቲያን ሁሉም ክርስቲያን የበኩሉን አስተዋጽኦ እንዲያደርግ አባቶች መነኮሳት መልእክታቸውን አስተላልፈዋል። አባቶችን ለመርዳት ክርስቲያን የተባለ ሁሉ ማንኛውም የቤተ ክርስቲያን ልጆች የሆናችሁ ሁሉ ፈጥሮ እንድትደርሱልን አባቶችን መርዳት ማለት እግዚአብሔርን መርዳት ነውና አባቶችን እንድትረዱ ለማለት ነው። የሚፈልገው ነገር አቅማቸው በሚያደርጉት ነገር ሁሉ እንዲያደርጉ ልማት ነው። መልእክታችን ይሄ ሁሉ ይሄ መልእክት የሚሰማችሁ ምእመናን በሙሉ ይሄ ገዳም ታላቅ ገዳም ነው። ታሪኩ በዓለም የሚታወቅ ነው። ምእመናን በውጭም በሀገር ውስጥም ያላችሁ ይሄ ገዳም ገዳም አድርገን እንድንሰራው ወደ ቀደመ ክብሩ እንድንመልሰው ነው መልእክታችን የምናስተላልፈው። ስለዚህ ይህንን ሁሉ የምትሰሙ ገዳሙ አሁን ለቀን አራት ሆሳኢና ዋዜማ ቅዳሜ በቦሌ መድኃኔ ዓለም አዳራሽ የገቢ ማሰባሰቢያ አድርገናል። በዛም መጥተው እንድትረዱን በሚሰጠው አካውንት ላይ አካውንት ወጥቷል። በአካውንት በኩል ወደ ገዳሙ እንዲደርስ ማድረግ ይቻላል። ይሄ እንድታደርጉ በገዳሙ ስም በአበው መነኮሳቱ ስም እጅጉኑ እጅጉኑ ከእንባ ጋር እንጠይቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍተኛ የትምህርተ መለኮት ተቋማት ተወካዮች የጋራ ምክክር ጉባኤ ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወጨጌ ዘመን በረ ተክለ ሃይማኖት በተገኙበት ተባርኮ ተጀመረ። መጋቢ ምስጢር ሳህሉ አድማሱ ዝርዝሩን እንደሚከተለው ያቀርቡታል። በትምህርትና ስልጠና መምሪያ አስተባባሪነት ከመጋቢት 25 ቀን እስከ መጋቢት 26 ቀን 2017 ዓ.ም ለሁለት ተከታታይ ቀናት የቆየ የዘጠኝ ከፍተኛ የነገረ መለኮት ትምህርት ተቋማት የጋራ ምክክር ጉባኤ ብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀጳጳስ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የዘጠኙም የከፍተኛ መንፈሳዊ ትምህርት ተቋማት ተወካዮች በተገኙበት በጽርሃ ተዋህዶ መሰብሰቢያ አዳራሽ የምክክር መርሃ ግብር ተካሂዷል። መርሃ ግብሩ በጸሎተ ወንጌል የተከፈተ ሲሆን ከመእንግር ፈቃደከ መከርኩ አምላኬ ወህግ ከኒ በማዕከለከርሴ ዜኖኩ ጽድቀከ በማኅበር አብይ ተብሎ በዳዊት መዝሙር 39 ቁጥር 8 የተመዘገበው ቃል በዲያቆኑ በዜማ የቀረበ ሲሆን በማቴዎስ ወንጌል ምዕራፍ 8 ቁጥር 22 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ የሚለው የወንጌል ቃል በብፁዕ ወቅዱስ ፓትርያርኩ በንባብ ተደምጠዋል። በመቀጠልም በመጋቢ አዲስ ኃይለ ጊዜ አሰፋ የትምህርትና ሥልጠና መምሪያ ዋና ኃላፊ የእንኳን ደህና መጣችሁ የመልካም ምኞት መልእክት ቀርቧል። ንቡረድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ሥራ አስኪያጅ ለጉባኤው ታዳሚ ባስተላለፉት መልእክት በከፍተኛ መንፈሳዊ ተቋማት የምናስተምራቸው ደቀ መዛሙርት በትክክል ተለውጠው ለአገልግሎት ዝግጁ ናቸውን የሚለውን ሐሳብ ማየትና መመርመር አለብን፣ ውጤቱንም ማወቅ ይገባናል ብለዋል። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀጳጳስ በበኩላቸው እንደገለጹት በከፍተኛ የነገረ መለኮት ተቋማት የምናስተምራቸው ደቀ መዛሙርት ከብዛት ይልቅ ጥራት ላይ ማተኮር ይገባናል። ለእንጀራ ብቻ ከሚሠሩ ደቀ መዛሙርት ይልቅ ለመንፈሳዊ አገልግሎት ቅድሚያ የሚሰጡ ደቀ መዛሙርትን ማፍራት ይገባናል ብለዋል። ቃሉ ካልከበደ በስተቀር ወደ ኮሌጆቹ እንጀራ ፍለጋ የሚገቡ ከወጡም በኋላ እንጀራ ባገኙበት የሚለምዱ ከዚህ ውጭ ሌላ የለንም የትም ልንሄድ አንችልም የሚሉ ሳይሆን ቤተ ክርስቲያን ባለችበት ሁሉ ተሰማርተው ቅድስት ቤተ ክርስቲያንን የሚጠብቁና የሚያስጠብቁ ኃላፊነታቸውን የሚወጡ ደቀ መዛሙርት እንዲኖሩ መምህራን መኖር አለባቸው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለተሰብሳቢዎቹ ባስተላለፉት አባታዊ መልእክት ትምህርት ለቤተ ክርስቲያን ብርታትና ዕድገት በእጅጉ አስፈላጊ ነው። ትምህርት ከሌለ ቁም ነገር የለም። የኮሌጆቻችን ቁጥር መጨመር አለበት። በአገልግሎታችን ታማኝነት ያስፈልገናል። ኃላፊነትንም በአግባቡ መወጣት ተገቢ ነው። ለአገልግሎታችን መሥዋዕትነት ያስፈልገናል ብለዋል። ኃላፊነትን መወጣት ለቤተ ክርስቲያን ሕልውና፣ ለቤተ ክርስቲያን እድገት፣ ለሃይማኖት ስፋት ጠንካራ የሆነ ውሳኔ መኖር አለበት። ቤተ ክርስቲያናችን በወረቱ ይህን ሁሉ ያው ምንም እንኳ እኛ ባንጠነክር ምእመናን ምእመናኖቻችን ብዙ ናቸው፣ በርካታዎች ናቸው እና እነሱ እንደሆነ በእውነቱ ለቤተ ክርስቲያን ወደኋላ የሚሉ አይደሉም። እርዳታ ይሰጣሉ። ካስታወሷቸው፣ ከነገሯቸው፣ ካስተማሯቸው ብርቱ ጠንካሮች ናቸው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን እና ይህ አሁን የዛሬው ጉባኤ እንዲቀጥል እንዲሰፋ እንዲጠናከር በውይይት ብዙ ነገር ይገኛል፣ ብዙ ትምህርት ይገኛል፣ ብዙ ለቤተ ክርስቲያን የሚጠቅም ሀሳብም ይለዋወጣል ና ከሁሉ ከሁሉ እንደው በዛም አነሰ ያሉቱ በኮሌጁ ያሉት የሚማሩት ልጆች ታማኝነት እንደው ታማኝነት እንደው በእውነቱ እግዚአብሔርም ቤተክርስቲያንም ትፈርድብናለች ብሎ ፈሪሃ እግዚአብሔር ያለው መሆን አለበት። በጉባኤው ወቅት በተለያዩ ምሁራን ጥናታዊ ጽሑፎች የቀረቡ ሲሆን ከተሳታፊዎቹ መካከል ልዩ ልዩ ጥያቄዎች ቀርበው ተገቢ ምላሽ ተሰጥቶባቸዋል። የጉባኤው አባላት የወከሏቸው ከፍተኛ የነገረ መለኮት ተቋማት የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የሥራ አመራር መንፈሳዊ ኮሌጅ፣ የጉራጌ ቅዱስ አቡነ ዜና ማርቆስ መንፈሳዊ ኮሌጅ፣ የባህር ዳር ጽርሐ ጽዮን መንፈሳዊ ኮሌጅ፣ የመቱ አቡነ ሚካኤል መንፈሳዊ ኮሌጅ የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ፣ የሰሜን ሸዋ ቅዱስ ባስሌዎስ መንፈሳዊ ኮሌጅ፣ የደቡብ ጎንደር ብፁዕ ወቅዱስ አቡነ መርቆሬዎስ መንፈሳዊ ኮሌጅ ሲሆኑ፣ በሁለቱ ቀናት የምክክር ጉባኤ በተገኘ ውጤት መሠረት ጉባኤው በዓመት አንድ ጊዜ እንዲካሄድ፣ የሥርዓተ ትምህርት ኮሚቴ እንዲቋቋም፣ የማስተማሪያ መጻሕፍት ዝግጅት ኮሚቴ እንዲዋቀር፣ አጠቃላይ የትምህርት ፖሊሲ አዘጋጅ ኮሚቴ እንዲመረጥ የጋራ ስምምነት ተደርጓል። በምዕራብ አርሲ ሀገረ ስብከት ሻሸመኔ ከተማ የሚገኘው ፈለገ ዮርዳኖስ ጠቅላላ መንፈሳዊ ማህበር ከማህበራት ማደራጃ መምሪያ እውቅና አገኘ። መምህር መዝገቡ ጌታቸው ዝርዝሩን እንደሚከተለው አጠናቅረውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ቁጥር በዓለም አቀፍ ደረጃ በእጅጉ እየጨመረ ስለመጣ ወቅትን ያማከለ አስተዳደራዊ አሰራርን መዘርጋት አስፈላጊ መሆኑ በቅዱስ ሲኖዶስ ምልአተ ጉባኤ ታምኖበት በማኅበራት ምዝገባ ክትትልና ቁጥጥር መምሪያ ስር ኦርቶዶክሳውያን ማኅበራት ተመዝግበው ፈቃድ በመቀበል ከቃለ ዓዋዲሁና ከቤተ ክርስቲያን ጋር ተቃራኒ ያልሆነ አገልግሎትን እንዲሰጡ ከተወሰነ ሁለት ዓመታትን አስቆጥረዋል። በምዕራብ አርሲ ሀገረ ስብከት ሻሸመኔ የሚገኘው ፈለገ ዮርዳኖስ ጠቅላላ አገልግሎት ማህበር ከ2001 ዓ ም ጀምሮ ቃለ ዓዋዲውን አክብሮ ዘርፈ ብዙ አገልግሎትን የሰጠ ሲሆን በቅርቡ በመንበረ ፓትርያሪክ ጠቅላይ ጽሕፈት ቤት የማኅበራት ምዝገባ ክትትልና ቁጥጥር መምሪያ የእውቅና ምስክር ወረቀት በተቀበለበት ወቅት የመምሪያው ምክትል ኃላፊ ሊቀህሩያን ሽመልስ ሀብተ ጊዮርጊስ እንዲህ ብለዋል። መርሃ ግብራችን የሚሆነው ዛሬ ለፈለገ ዮርዳኖስ ጠቅላላ ማህበር የእውቅና ሰርተፊኬት መስጠት ነው። ለዓመታት በቤተክርስቲያን አገልግሎት ውስጥ ያለ ማህበር ነው። ታላላቅ ስራዎችን እየሰራ እንዳለ የምናውቀው ነው። እንደ ማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ታምኖበት ሲቋቋም የቤተ ክርስቲያን ልጆች የቤተ ክርስቲያንን ድምፅ እንዲሰሙ ነው። በተለይ ደግሞ በማህበራት የሚሰበሰቡ አባላት ከሌላው የተለየ በመንፈሳዊ ህይወታቸው ላይ እንዲያተኩሩ ነው የመምሪያውም ዋነኛ አላማ። ምዝገባ ክትትልና ቁጥጥር ስንል ለአባላት የሚሰጡ መንፈሳዊ ትምህርቶች ምን አይነት ናቸው? የዕለት ተዕለት የአባላት የመንፈሳዊ ህይወት ምን ይመስላል? ክርስትና ባለህበት ሂድ አይደለም። እንደምታውቁት ወንድሞቼ በእናንተም አንጻር ለእናንተ ብቻ ሳይሆን ለሌሎችም የምናስተላልፈው የቤተ ክርስቲያን ልጆች ወደ ቤተ ክርስቲያን መምጣት አለባቸው፣ የህይወት ለውጥም ማምጣት አለባቸው፣ በመንፈሳዊ ህይወታቸው ላይ ማተኮር አለባቸው። አገራችን በሰማይ ነው የምንለው፣ ስንቶች አባላቶቻችን ለስጋ ወደሙ በቁ፣ ስንቶቹ እንደ ትናንትናው በኃጢአት ወንበር ላይ ተቀምጠዋል የሚለውን እሳቤ እየተመለከትን የቤተ ክርስቲያንን ድምፅ ይሰማሉ። የቅድስት ሥላሴ ዩኒቨርሲቲ ሁለተኛ ዙር መከፈት በኋላ በሁለተኛ ዙር ቴዎሎጂ ዲግሪ የተመረቁት መምህር አሸናፊ ታደሰ ስለ ማህበሩ ዓላማ እንዲህ ብለውናል። የመመስረታችን ዋናው ዓላማ ቤተ ክርስቲያንን ማገልገል ነው። ቤተ ክርስቲያንን እንዴት እናገልግል የሚል በተለይ በሻሸመኔና አካባቢዋ ያሉ ወጣቶች በአንድነት በማሰባሰብ እንዴት አድርገን ቤተክርስቲያናችንን በተሻለ መልኩ በአንድነት መርዳት እንችላለን የሚል ሀሳቦች ተነሱ። ይህንን ሀሳብ መሰረት በማድረግ እንግዲህ የታሰበው ደረጃ ለመድረስ ከፍተኛ የሆነ ጉዞ ነው ያለ አላማው እንደሚታወቀው ቤተክርስቲያንን በሰፊ ለማገልገል፣ በአንድነት ለማገልገል ነው። ነገር ግን እንደተነሳ ነው አይደለም? 17 ዓመቱን ጉዞ በምናደርግበት ጊዜ ብዙ ውጣ ውረዶች አሉ ብዙ ችግሮች አሉ። ምክንያቱም የአባላት መንጠባጠብ፣ መዛል፣ መንፈሳዊ ዝለትን ማጋጠም እነኚ ሁሉ በጉዟችን ውስጥ የተከሰቱ ናቸው። እንግዲህ የሻሸመኔ ምዕመናን ጠንካራ ምዕመናን ናቸው። በፈተና ውስጥ ያሉ ጠንካራ ክርስቲያኖች ናቸው። እነሱን በመያዝ ፈለገ ዮርዳኖስ ጠቅላላ ማህበር እነሱን አጋዥ በማድረግ የተለያዩ አገልግሎቶችን በመስጠት ላይ ነው ያለው። እንግዲህ እዚህ ውስጥ የምናመሰግናቸው አካላት ሊኖሩ ይችላሉ። ምክንያቱም ፈለገ ዮርዳኖስ ጠቅላላ ማህበር እንደሚታወቀው እዚህ ለመድረስ ይህንን የእውቅና ሰርተፍኬት ለማግኘት ከብዙ ባለድርሻ አካላት ጋር መልካምና ጤናማ ግንኙነቶች አሉት። በምዕራብ አርሲ ሀገረ ስብከት ጋር እንደዚሁ በተለያዩ አብያተ ክርስቲያናት ላይ ደብራት ላይ ጥሩ ግንኙነቶች፣ አገልግሎቶች ስላለው እንግዲህ ይህንን ሁሉ የዚህ ሰርተፊኬት መገኘት የዚህ እውቅና መገኘት የዚህ አካላት ሁሉ ድምር ውጤት ስለሆነ ሁሉንም እናመሰግናለን። ማህበሩ እስካሁን ድረስ ስለሰጣቸው መንፈሳዊ አገልግሎት የማህበሩ አባል የሆኑት ተመስገን ዘውዴም ይሄን ተናግረዋል። የተለያዩ ቦታዎች ላይ የልማት ስራዎችን ሰርተዋል። ከነዚህም መካከል በሻሸመኔ ወረዳ ቤተ ክህነት ወረዳ ስር የሚገኘው የኮሬ ቅዱስ ቂርቆስ ቤተክርስቲያን ላይ ወፍጮ ቤት፣ እንዲሁም ዘመናዊ ትምህርት ቤት ሌላ የማስፋፊያ ስራዎች የሚሆኑ ቦታዎችን ማህበሩ ማሳካት ችሏል። በተጨማሪም በሰሜን ሸዋ ሀገረ ስብከት ሚዳ ወረዳ ምዕራፈ ቅዱሳን ኢየሱስ አንድነት ገዳም ላይ እንዲሁ ለገዳማውያኑ ይረዳ ዘንድ ሁለት ቋት ያለው ወፍጮ ቤት አስተክሏል። እንደ ምዕራብ አርሲም በሻሸመኔ በደብረ ሰማዕት ቅዱስ ጊዮርጊስ ገዳም አስራ ሁለት ማደራ ያለው የአብነት ትምህርት ቤት ለአገልግሎት እንዲበቃ አድርገዋል። ሌላው የማህበሩ አባል ቅድስት ቤተ ክርስቲያን የሰጠችንን ኃላፊነት በትጋት የምንፈጽምበት ጊዜ ላይ ነን ብለዋል። እንግዲህ ስም አደራም ጭምር ነው እና ከባድ ኃላፊነት ነው ከዚህ በኋላ ተደብቀን ልንሰራ አንችልም። አሁን በተራራሪ ያለ መብራት ነውና ስም ተሰጥቶናል። ጠቅላይ ቤተ ክህነት ከዚህ በኋላ በእያንዳንዱ እንቅስቃሴው የሚከታተለው ማህበር ነው የሚሆነው እና ስለዚህ ስለዚህ ቤተክርስቲያን የሰጠችንን ታላቅ ኃላፊነት ከዚህ በኋላ በትጋት ለመስራት እንግዲህ ቃል የምንገባበት ታላቅ ዕለት ነው የሚሆነው እና ሰርተፍኬታችን ቢሮ ላይ የምንሰቅለው ሳይሆን በተግባር ከዚህ በኋላ በስራ የምንገለጥበት ይሆናል ብለን ነው የምናስበው። በመጨረሻም ዜና አረፍት የሊቀ አላፍ ያዝአለም ገሰሰ ስርዓተ ቀብር ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ እርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትና ብፁዓን አበው ሊቃነ ጳጳሳት በተገኙበት በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጸመ። ያረካል አድማሱ ዝርዝሩን እንደሚከተለው አጠናቅሮታል። የሊቃ አላፍ የአዛለም ገሰሰ ሥርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። በስርዓተ ቀብሩ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሪሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎችና ሠራተኞች የአድባራትና የገዳማት አስተዳዳሪዎች እንዲሁም ወዳጅ ዘመዶቻቸው ተገኝተዋል። ቅዱስነታቸው በሥርዓተ ቀብሩ ላይ ባስተላለፉት መልእክት ሊቀ አላፍ ያዘዓለም ገሰሰ በዚች ዓለም ሲኖሩ ቤተ ክርስቲያንን በትጋት ማገልገላቸውን ገልጸዋል። እኔ ማውቃቸው በደንብ የተዋወቅ ነው። የሊቃውንት ጉባኤ ሆነው የሊቃውንት ጉባኤ ሰብሳቢ ሆነው ሲኖሩ ነው። ከዚያም ደግሞ ይህ የ81ዱ መጻሕፍት በአንድ ጥራት ሲታተም ሲወጡ ሲወርዱ የነበሩበት ያደረጉትን ጥረት ሁሉ የሚያስታውሰ እሱ ነው። በጣም ሲለፉ ነበሩ እና እንግዲህ በዚህ ዓለም ሲኖሩ እግዚአብሔር በሰጣቸው እድሜ ከእግዚአብሔር ጋር ተገናኝተው እግዚአብሔርን አገልግለው አገርን አገልግለው ሃይማኖትን አገልግለው ሃይማኖታቸውን ጠብቀው እና አስጠብቀው የኖሩ አባት መሆናቸው በጣም እውነቱ የሚያስደስት ነው። ይህም ደግሞ እንደ አሁን ሲነገር እንደነበረው ባለ አምስት መክሊት ሆነው እግዚአብሔር አምላካችን በአብ ሰብሳ ብለ ጊዜ ከተብለው ከተጠሩት ሊቃውንት ሁሉ አንዱ ናቸው ማለት ነው። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ሊቀ አላፍ ያዛለም ገሰሰ ታላቅ አባት እንደነበሩ በስርዓተ ቀብሩ ላይ አስታውሰዋል። እኔም በቅርብ በማወቃቸው ወዳጅ ናቸውና እንሆ አንደ በተ ቁጥብ የሚናገሩትን አውቀው የሚናገሩ ፍቅረ ቢጽ የነበራቸው ፍቅረ እግዚአብሔር የነበራቸው ታላቅ አባት፣ ታላቅ የቤተ ክርስቲያን አገልጋይ ነበሩ። እግዚአብሔር ደግሞ ፈቅዶና ወዶ ወደ እሱ ጠርቷቸዋል። መንግሥቱን ያወርስልን ነው ምለው ብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንች ሸኮ ምዕራብ ኦሞ አህጉረ ስብከትና የሰዋሰወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ ባስተላለፉት መልእክት ደግሞ ሊቀ አላፍ ያዛለም ገሰሰ የእውነት ሰው እንደነበሩ ምስክርነት ሰጥተዋል። ዘመኑ ያላታለላቸው፣ ጊዜውን ያሸነፉ፣ ጊዜው ያላሸነፋቸው እውነቱን ተናጋሪ ነበሩ። እኔ ጋር አንድ ጊዜ ስምሪት ስንሄድ የሆነ አገረ ስብከት የሰበካ ጉባኤ ስምሪት ነበረ። አስራ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምሕረት ሚዛን ወርደን ያለውን ጉባኤ አካሂደን ተመልሰን ወደ ከፋ ስንዘልቅ መኪና ተገለበጠ። አስላ ሶስት ኪሎ ሜትር ያህል ሂዶ ወርዶ ወርዶ ገደል ተታቻለ። ገደል ዋፋፍ ላይ ሲደርስ የዋንዛ እንጨት አዎ፣ ጥስቅ አድርጎ መኪናውን በመስኮቱ ገብቶ የያዘው። አንድ የካቶሊክ መኪና ከኋላችን ተከትሎን ነበረና ገደል መግባታችንን አውቆ እሱ ደረሰልን። እሳቸው እኔ አንድ ሳሙኤል የሚባል ወደ አማሪካን ሄዴ ልጅ አለ። ብዙ አሁን መልኩ የጽደቅ ስራ አስካጅነት ጊዜ ነው። ከዛ እንደዋሉ አልተባልንም። መኪናው አመድ ሁኗል። እኛ ግን እውስጥ ሆነናል። እኔ ራሴን መውጣት ነው እንጂ የሌሎቹን መውጣት አላየሁም። በኋላ ነው ወደ አኪም ቤት ገብተን ጤና ጣቢያ ይዞን ሂዶ ጤና ጣቢያው እሳቸውን ሳይ እንደው ተርፈዋል ነው ያልኳቸው። እኔንም ሳይዋንተስ ተርፋሉ ያሉኝ ያልሹን አላገኘሁትም። ያልሽ ሞታ አልኳቸው። አረሱ እዛ ነው ክምና ላይ እየተደረገን ነው ደህና ነው አሉኝ። ሊቀ አእላፍ ያዛለም ገሰሰ ከአባታቸው ካቶ ገሰሰ ደስታና ከእናታቸው ወይዘሮ አብችው ቦጋለ በቀድሞው አጠራር ጎንደር ክፍለ ሀገር፣ ደብረ ታቦር አውራጃ፣ በአፈርዋ እናት ወረዳ፣ ልዩ ስሙ ደብረ ሊቃውንት ወንደ ገቲ ቅዱስ እስጢፋኖስ በሚባለው ቦታ ግንቦት 9 ቀን 1936 ዓ.ም ነው የተወለዱት። እድሜያቸው ለትምህርት ሲደርስ ከፊደል እስከ ዳዊት ካጠኑ በኋላ ወደ ዜማ ትምህርት ገብተው ጾመድጓውንና ምዕራፉን ጠንቅቀው ተምረዋል። ሊቀ አላፍ ያዛለም ገሰሰ ከተለያዩ ሊቃውንት የቤተ ክርስቲያንን ከፍተኛ ትምህርቶችንም በሚገባ የተከታተሉ ሲሆን ዘመናዊ ትምህርትም የተማሩ ታላቅ ሊቅ ነበሩ። በአገልግሎት ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በተለያዩ የኃላፊነት ደረጃዎች ያገለገሉ ሊቅ ስለመሆናቸው የሕይወት ታሪካቸው ያስረዳል። በጊዜው በነበሩት ባለስልጣናት ሙሉ ፈቃድና ትእዛዝ ወደ መንበረ ፓትርያርክ ጠቅላይ ጽህፈት ቤት ተዛውረው በመደበኛ ሰራተኝነት ተመድበው አገልግለዋል። በዚህም መደበኛ ስራቸው አንደኛ፣ በበጀትና አስተዳደር መምሪያ በዋና ጸሐፊነት፣ ሁለተኛ በአስተዳደር ተጠባባቂ ኃላፊነት ሶስተኛ በአስተዳደር ዋና ኃላፊነት በብቃት አገልግለዋል። በመቀጠልም ወደ ቅርሳ ቅርስ ምዝገባና ጥበቃ መምሪያ ተዛውረው አንደኛ የቅርሳ ቅርስ ምዝገባና ጥበቃ ዋና ኃላፊ፣ ሁለተኛ የሥነ ጽሑፍና የቁም ጽህፈት ኃላፊ፣ ሶስተኛ የጸዋት ወዝ የማና የአቋቋም ትምህርት ኃላፊ አራተኛ በማይክሮ ፊልምና በመሳሰሉት የስራ ዘርፎች እየተመደቡ በቅንነትና በታማኝነት አገልግለዋል። እንዲሁም በትንሣኤ ማሳተሚያ ድርጅት የህትመት ክፍል ኃላፊ ሁነው እየሰሩ እንዳሉ ወደ ሰሜን ጎንደር አገረ ስብከት ተዛውረው በሥራ አስኪያጅነት እንዲሰሩ በመመደባቸው ተልኳቸውን ፈጽመው በውጤት ተመልሰዋል። ክቡር ሊቃ ኃይላፊ ያዛለም ገሰሰ በየተመደቡበት የስራ መስክ ሁሉ ከስራ ባልደረቦቻቸው ጋር በመግባባት የሚሰሩ ቅንና ታማኝ የሙያ ብቃታቸው የተመሰከረላቸው በመሆናቸው ወደ ሊቃውንት ጉባኤ ተዛውረው የሥነ ጽሑፍ ምርመራ ኃላፊና የጉባኤው አባል ሆነው እንዲሰሩ ስለተፈቀደላቸው ከሊቃውንት ጋራ በመግባባት ከፍተኛ አገልግሎት ከመፈጸማቸውም በላይ ከጥቅምት 30 ቀን 2005 ዓ.ም ጀምሮ የሊቃውንት ጉባኤ ዋና ሰብሳቢ ሆነው እንዲሰሩ ተሹመዋል። ሊቃ አላፍ ያዛለም ገሰሰ በተወለዱ በ81 ዓመታቸው ከዚህ ዓለም ድካም አርፈዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተሉትን ይመስል ነበር። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም አብራችሁን እንድዘልቁ በአክብሮት እንጋብዛለን። መልካም ጊዜ